ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምንውላችኋል። ከተወዳጁ ብስራት የዩቲዩብ ገጽ ወደ እናንተ የሚደርሱትን መረጃዎች ልናጋራችሁን ይህ ሚሊዮን ሙሴና ሰብል አበበ ከመላው ዝግጅት ክፍሉ ባልደረቦቻችን ጋር በመሆን እዚህ ስቱዲዮ ተገኝተናል። ዛሬም እንደተለመደው የተለያዩ የሀገር ውስጥና የባህር ማዶ ጉዳዮች እናጋራችኋለን። አብራችሁን በመቆየት እንድትከታተሉን ደግሞ ከወዲሁ እንጋብዛለን። ቀዳሚ፣ ወዳደረግ ነው ወደ ሀገር ውስጥ ጉዳያችን እናልፋለን። የተበደረኝን ሀምሳ ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በስርዓት ተቀጣ። በከፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቤ ህግ ዮናስ ተረፈ እንደ እንደገለጹት ተከሳሽ ግዛቱ ውግደያ በከፋ ዞን ቢጣ ወረዳ ህዳር አራት ቀን 2017 ዓ ም ከምሽቱ ሁለት ሰዓት ገደማ የግል ተበዳይ ሟች ማንደፍሮ ማሪቶ ላይ የግድያ ወንጀል በመፈጸሙና ጥፋተኝነቱ በማስረጃ በመረጋገጡ የቅጣት ውሳኔ ተላልፎበታል። የአቢጣ ወረዳ ፖሊስ ምርመራ መዝገብና ና የአቃቤ ህግ ክስ ዝርዝር እንደሚያመላክተው ተከሳሹ ለሟች ማንደፍሮ ማሪቱ በህይወት በነበረ ወቅት የተበደረውን ሀምሳ ብር እንዲመልስለት ይጠይቀዋል። ሟቹ በወቅቱ ብር አለመያዙን ቢገልጽለትም በመካከላቸው በተነሳ ጸብ ምክንያት ተከሳሹ የግል ተበዳይን በያዘው ጦር በግራ በኩል ደረቱን በመውጋት ህይወቱ እንዲያልፍ ማድረጉን የቢጣ ወረዳ ፖሊስ በምርመራው አረጋግጧል። ፖሊስ መዝገቡን በሰውና በህክምና ማስረጃ አስደግፎ መዝገቡን ለአቃቢ ክስ እንዲመሰረት መላኩን ማስረድተዋል። የዞኑ ፍትህ መምሪያ አቃቤ ህግ ከፖሊስ የደረሰውን መዝገብ መነሻ በማድረግም ግለሰቡን በኢፌዴሪ ወንጀል ህግ 540 ላይ ጠቅሶ ተራ በሆነ የሰው መግደል ወንጀል ክስ መስርቶበታል። የካፋዞን ከፍተኛ ፍርድ ቤት አቃቤ ህግ ግለሰቡ ላይ የመሰረተውን ክስ ግራቀኙን ሲያከራክር ቆይቶ ተከሳሹ በአቃቤ ህግ ምስክሮችን ማስተባበል ባለመቻሉ ፍርድ ቤቱ የጥፋተኝነት ብይን ሰጥቶታል። በዚህም መሰረት የካፋዞን ከፍተኛ ፍርድ ቤት ሚያዝያ 29 ቀን 2017 ዓ ም በዋለው የወንጀል ችሎት ተከሳሽ ግዛቱ ግዳይ በ12 ዓመት ጽኑ እስራት እንዲቀጣ መወሰኑን አቃቤ ህግ የሆነ አስተናግሯል። ዘገባው የሳምሬ ስዩም ነው። ስድስት ታዳጊ ህጻናትን ሰርቆ በመውሰድ ለጉልበት ስራ ሊያሰማራ የነበረው ግለሰብ በስርዓት ተቀጣ። በምዕራብ አርሲ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ኃላፊ ዋና ኢንስፔክተር ከዲር ጅቦ እንደ ገለጹ ተከሳሽ ፈይሳ ኡላ የተባለው ግለሰብ ስድስት ህጻናትን ከወላጆቻቸው እውቅና ውጪ ሰርቆ ሲጓዝ ኬላ ላይ በተደረገ ፍተሻ በቁጥጥር ስር ውሏል። ተከሳሹ ዕድሜያቸው ከ9 እስከ 15 ዓመት ሲሆኑ ስድስት ታዳጊዎችን ከምዕራብ አርሲ ዞን ሲራሮ ወረዳ ቦሬ አዋራ ቀብሌ አለም ጤና ከተባለ ስፍራ አታለው ሰርቀው በመውሰድ ወደ ምዕራብ አርሲ ዞን ሙኔሳ ወረዳ ሲያጓጉዝ በምዕራብ አርሲ ዞን ሄቨን አርሲ ወረዳ ጎልጂቱ ከተማ በተደረገ ፍተሻ ኬላ ላይ በቁጥጥር ስር ሊውል ችሏል። ፖሊስ በተከሳሹ ላይ አስፈላጊውን ምርመራ አድርጎ መዝገቡን በበቂ ማስረጃ በማደራጀት ለአቃቤ ህግ ልኳል። አቃቤ ህግም ህገ ወጥ የሰዎች ዝውውርና ድንበር የማሻገር ወንጀልም ለመከላከል የወጣውን መመሪያ ቁጥር 1 <Ministry> ስምንት ህዝባት አንቀጽ ሶስት በመጥቀስ ክስ መስርቷል። ክሱን የተከታተለው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ግንቦት አንድ ቀን ሁለት ሺ አስራ ሰባት ዓመተ ምህረት በኋላው ችሎት ተከሳሹ ምንም የማያውቁና ራሳቸውን መምራት የማይችሉ ስድስት ታዳጊዎችን አታለው በመውሰድ ለጉልበት ስራ ሊያሰማራ በመሞከሩ እጅግ ነውረኛ ተግባር በመሆኑ ፍርድ ቤቱ ይህን ከግንዛቤ ውስጥ በማስገባት በአስራ አምስት ዓመት ስርዓትና በአስራ ሁለት ሺ ብር መቀጮ እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር ከድርጅ በውለብ ብስራት ሬዲዮ ተናግሯል ስትል መባወርቅ ናዘግባለች። ከተወዳጁ ብስራት ወደ እናንተ የሚደርሱትን መረጃዎች በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ውስጥ ጉዳዮችን ነገር ናችሁ። አሁን ደግሞ ወደ ባህር ማዶ ጉዳዮቻችን እንለፍ። ወደ አሜሪካ የሚሄዱ ነጭ ደቡብ አፍሪካውያን ፈሪዎች ናቸው ሲሉ ራማፎሳ ተናገሩ። ፕሬዚደንት ሲሪል ራማፎሳ ወደ አሜሪካ በስደተኝነት የተጓዙትን 59 ነጭ ደቡብ አፍሪካውያን ፈሪዎች ናቸው፣ በቅርቡ ይመለሳሉ ሲሉ ተናግረዋል። ፕሬዚዳንቱ ዶናልድ ትራምፕ የዘር መድሎ ገጥሟቸዋል በማለት የስደተኛ ደረጃ ከሰጧቸው በኋላ የአፍሪካነርስ ቡድን አባላት ሰኞ እለት በዩናይትድ ስቴትስ ገብተዋል። ነገር ግን ራማፎሳ መልቀቅ የሚፈልጉ ሰዎች ያለፈውን የአፓርታይድ ስርዓት ኢፍትሐዊነትን ለመፍታት በሚደረገው ጥረት ደስተኛ እንዳልሆኑ በመግለጽ ወደ ሌላ ቦታ ማዛወራቸውን ለነሱ አሳዛኝ ጊዜ ነው ሲሉ ገልጸዋል። ደቡብ አፍሪካውያን እንደመሆናችን መጠን ጠንካሮች ነን። ከችግሮቻችን አንሻሽም። እዚህ ቆይተን ችግሮቻችንም መፍታት አለብን። ስትሻሽ ፈሪ ነህ፣ ይህ ደግሞ እውነተኛ የፈሪ ተግባር ነው ሲሉም አክለዋል። ትራምፕና የቅርብ አጋራቸው ቱጃሩ ደቡብ አፍሪካዊ ተወላጅ ኤለን መስክ በደቡብ አፍሪካ በነጭ ገበሬዎች ላይ ዘር ማጥፋት መፈጸሙን ተናግረዋል። የዩናይትድ ስቴትስ መንግስት የደቡብ አፍሪካ መንግስት ከነጭ ገበሬዎች ላይ ካሳ ሳይከፍሉ መሬት ነጥቀዋል ሲሉም ከሰዋል። በደቡብ አፍሪካ አናሳ ነጮች የግዛት ዘመን ከሰላሳ ዓመታት አመታት በኋላ ጥቁር ገበሬዎችን የሀገሪቱን ምርት እርሻ መሬት ጥቂት ክፍል ብቻ የያዙ ሲሆን አብዛኛው አሁን በነጮች እጅ በመሆኑ በአዝጋሚ ለውጥ የተነሳ ቁጣን አስነስቷል። በጥር ወር ላይ የፕሬዚዳንት ራማፉሳ መንግስት ፍትሐዊና የህዝብ ጥቅም ተብለው በተወሰኑ ሁኔታዎች ውስጥ በግል ባለቤትነት የተያዘውን መሬት ያለምንም ካሳ እንዲወሰድ የሚፈቅድ አወዛጋቢ ህግ ፈርመዋል። ነገር ግን መንግስት በድርጊቱ እስካሁን የተያዘ መሬት የለም ብለዋል። ትራምፕ በደቡብ አፍሪካ ያለውን አስጨናቂ ሁኔታ እየሸሹ ነው ሲሉ የብዙዎቹ የኔዘርላንድ ሰፋሪዎች ዝርያ የሆኑትን ነጭ አፍሪካ ኖሮችን እንደሚያቋቁም ተናግረዋል። የአፍሪካ ንድስ ቡድን በደቡብ አፍሪካ በአመጽና በሽብር ጥላ ስር እየኖሩ ነው በሚል በአሜሪካ ከፍተኛ ባለስልጣናት አቀባበል ተደርጎላቸዋል። በዚህ ቀጠና ሊደርስባቸው የሚችሉ አስደናቂ ስምምነቶች አሉ ሲሉ አክለዋል። ትራምፕ የባይደን አስተዳደር ብቃት የጎደለው በመሆኑ ይህንን ክፍተት ፈጥሯል ሲሉም ከሰዋል። የአሜሪካ ፕሬዚዳንት በዚህ ጠረጴዛ ላይ ያሉ ሰዎች የእኔ ታማኝነት የት እንዳለ ያውቃሉም ብለዋል። ይህንን ተከትሎ ከኢራን ጋር ስምምነት ማድረግ እንደሚፈልጉ በመናገር ይህ እንዲሆን ግን ሽብርን መደገፍ ማቆምና ኒኩ ኤር ጦር መሳሪያ ሊኖር አይገባም ሲሉም ተደምጠዋል። ከኢራን ጋር ስምምነት ማድረግ እፈልጋለሁ ሲሉ ትራምፕ በገልፍ ሀገራት ጉባኤ ላይ ተናገሩ። ትራምፕ በገልፍ ሀገራት የአረብ መሪዎች በተሰበሰቡበት ይህ ጉባኤ ብዙዎች በቅናት ይመለከቱታል ብለዋል። የዩናይትድ ስቴትስ ፕሬዚዳንት ለፍልስጤማውያን የወደፊት ደህንነትና ክብር ተስፋ አደርጋለሁ ያሉ ሲሆን፣ ነገር ግን የጋዛ መሪዎች በሁከት የሚቀጥሉ ከሆነ ግን ይህ ሰላም ሊሆን አይችልም ሲሉም ተናግረዋል። ትራምፕ አክለውን በዚህ ክፍል ውስጥ ያሉ መሪዎች ይህንን ግጭት ወደ ፍጻሜው ለማምጣት የወሰዱትን ገንቢ ሚናን አድንቀዋል። እስራኤላዊው አሜሪካዊ ታጋች ኤደን አሌክሳንደር እንዲለቀቅ ላደረጉት ድጋፍም መሪዎቹን አመስግነዋል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከጊዜያዊ የሶሪያ ፕሬዚዳንት አህመድ አልሻራ፣ የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን እና የቱርኩ ፕሬዚዳንት ሬሲፕ ጣይፕ ኤርዶሃን በበይነ መረብ መክረዋል። የዋይት ሀውስ የፕሬስ ሴክሬተሪ ካሎሬ ሌቬስ ኤርዶጋንና ሳልማን ትራምፕ በሶሪያ ላይ የተጣለውን ማዕቀብ ለማንሳት ምስጋና እንዳቀረቡም ተናግረዋል። ውሳኔ ደፋር ሲሉ መሪዎቹ መናገራቸውን የካሎሬ ሌቬስ አክለዋል። በኤክስ ላይ ባሰፈሩ ጽሁፍ ትራምፕ ለአልሻራ እንደተናገሩት በሶሪያ ታሪካዊ ነገር ለመስራት ትልቅ ዕድል እንዳላቸውም ገልጸዋል። በተጨማሪ ሶሪያ የአብርሃምን ስምምነት እንድትፈርም ትራምፕ ጠይቀዋል። በአሜሪካ የሚመራው የመካከለኛ ምስራቅ ሀገራት ከእስራኤል ጋር ያላቸውን ግንኙነት መደበኛ ለማድረግ የሚያደርገው እንቅስቃሴ የአብርሃም ስምምነት በመባል ይታወቃል። ሁሉም የውጭ አሸባሪዎች ሶሪያን ለቀው እንዲወጡ ንገራቸው ሲሉ ትራምፕ አክለዋል። የሩሲያና የዩክሬን ጦርነትና የጋዛ ጦርነትም ውይይት መደረጉን ልዊስ የገለጹ ሲሆን የሶሪያ መሪ አልሻራ ለመሪዎቹ ሶሪያ በምስራቅና በምዕራብ መካከል ወሳኝ የንግድ ትስስር እንደምትሆን ተስፋ እንዳላቸውም ተናግረዋል። ከተወዳጁ ብስራት ዩቲዩብ ገጽ ወደ እናንተ ሲደርሱ የነበሩት የሀገር ውስጥና የባህር ማዶ ጉዳዮቻችን እነዚህ ስትከታተሏቸው የቆያችቱን ይመስሉ ነበር። ሚሊዮን ሙሴና ሰብል አበበ ከመላዊ ዝግጅት ክፍሉ ባልደረቦቻችን ጋር በመሆን አብረናችሁ ቆየን። ሰላም